ዓለምን የናጠው የዝሆኖቹ ፍጥጫ ህንድን በቁም የቀበረው የፓኪስታን የአየር ጥቃት። ሁለቱ ኒውክሌር ታጣቂ ጎረቤት ሀገራት ህንድና ፓኪስታን ከብሪታንያ ነጻ ከወጡ በኋላ ወደ ሰማንያ ዓመታት ለሚጠጋ ጊዜ በጠላትነት በአይነ ቁራኛ ሲጠባበቁ ቆይቷል። አገራቱ ፍጥጫ ውስጥ የገቡት ሁለቱም የራሳቸውን እንደሆነች በሚገልጿት ካሽሚር ምክንያት ሲሆን ምንም እንኳን ግዛቲቱ ህንድና ፓኪስታን ለሁለት ቢካፈሏትም ሰላም አላገኙም። አሁን ሁለቱ ተገዳዳሪ ኃይል ያላቸው ሀገራት ቅልጥ ወዳ ለ ጦርነት ውስጥ ገብቷል። ፓኪስታን እጅግ አስደንጋጭ ፈጽሞ ያልተጠበቀ ጥቃት ፈጽማለች። በዚህ በኩል ደግሞ ኢራን እስራኤልን ያሳበደ እርምጃ ወስዳለች። በትንታኔ እንመለከተዋለን። አብራችሁን ቆዩ። ፓኪስታን በአንድ ጀመር ብቻ 25 እስራኤል ሰራሽ ሰው አልባ የህንድ አውሮፕላኖችን መትቼ ጥያለሁ ማለቷ መነጋገሪያ ሆኗል። ፓኪስታን በርካታ የህንድ ወታደሮች ቆስሏል ብላለች። የፓኪስታን ወታደራዊ ቃል አቀባይ አህመድ ሸሪፍ ቻውደሪ እንዳሉት ህንድ ሌላ የተቀናጀ የጥቃት ድርጊት ከፍታ የነበረ ቢሆንም 25 እስራኤል ሰራሽ አሮፕ የሚል መጠሪያ የተሰጣቸው የህንድ ድሮኖች መተንጥለናል ብለዋል። በዚህ የተነሳ በእስራኤል ሰራሽ ድሮኖች ላይ ጥርጣሬ አስነስቷል። በሁለቱ ሀገራት መካከል ውጥረት ማየሉን ተከትሎ የአየር መንገዶቻቸውን ዝግ አድርገዋል። ህንድ ለእያንዳንዷ የደም ጠብታ ዋጋ ትከፍላለች ሲሉ የፓኪስታን ጠቅላይ ሚኒስትር ሚኒስቴር ተናግረዋል። ህንድ በፓኪስታንና ፓኪስታን በምታስተዳድረው የካሽሚር ግዛት የሚሳኤል ጥቃት ማድረሷን ተከትሎ ላደረሰችው ጉዳት የበቀል እርምጃ እንወስዳለን አሉ። የፓኪስታኑ ጠቅላይ ሚኒስትር ጠቅላይ ሚኒስትር ሻህዋዝ ሸሪፍ ለእያንዳንዱ የደም ጠብታ ህንድ ዋጋ እንደምትከፍል ለፓኪስታናውያን ባሳለፉት መልእክት ተናግረዋል። ህንድና ፓኪስታን እንደ ኤሮፓውያን አቆጣጠር በ1947 ነፃነታቸውን ካገኙ ጊዜ ጀምሮ በመካከላቸው ያለው ግንኙነት ውጥረት የሞላበት ነው። ሁለቱ ሀገራት በሶስት የተለያየ ጊዜያት የተዋጉ ሲሆን ሁለቱ በካሽሚር ግዛት የይገባኛል የተነሳ የተካሄደ ነበሩ። ሁለቱም ሀገራት በ1990ዎቹ ኒኩሌር ጦር መሳሪያ ታጥቋል። ፓኪስታን ረቡዕ ዕለት ህንድ በፈጸመችው ጥቃት ቢያንስ 31 ሰላማዊ ዜጎች ሲገደሉ 50 ደግሞ መቁሰላቸውን ገልጻለች። ህንድ በበኩሏ 13 ሰላማዊ ዜጎች ሲገደሉ 59 ቆስለውብኛል ብላለች። ሐሙስ ዕለት የህንድ መንግሥት ለአገሪቱ ፖለቲከኞች በፓኪስታን ላይ በተፈጸመ የአየር ጥቃት ከመቶ በላይ አሸባሪዎች ተገድሏል ሲል መናገሩን የመንግሥት ምንጮች ገልጿል። የፓኪስታን አቪዬሽን ባለስልጣን ባለሥልጣን ከላሆር ካራቺ እንዲሁም ሰሜን ምስራቅ ከተሞች የሚነሱ የአየር በረራዎች ለጊዜው አግዷል። እገዳው ለምን እንደተደረገ ዝርዝር ማብራሪያ አልሰጠም። ምንም እንኳን የፓኪስታን ፌዴራል መንግስት ህንድ ለፈጸመችው ጥቃት ምላሹን ለመስጠት ቢዝትም፣ የአገሪቱ መከላከያ ሚኒስቴር ከሐዋጅ መሐመድ አሲፍ ግን ሀገራቸው ግጭቱን ለማብረድ ዝግጁ መሆኗን ለኒውዮርክ ታይምስ ገልጿል። ህንድ በፓኪስታን በፈጸመችው የአንድ ምሽት የሚሳኤል ጥቃት 15 ሰዎች ሞቷል ብትልም ፓኪስታን 31 ሰዎች ለህልፈት ተዳርጓል፣ በርካቶች ቆስለውብኛል ባይ ናት። ሁለቱ ሚሳይል የታጠቁ ሀገራት የገቡበት እሰጥ አገባ ከዚህ ወደ ከፋ ጦርነት እንዳይገቡ ተሰግቷል። ህንድ የፈጸምኩት የሚሳይል ጥቃት አሸባሪዎችንና የአሸባሪዎች ካምፕ ላይ በመሆኑ ጦርነት የሚያጭር ሳይሆን አግባብነት ያለው ነው ብላለች። ፓኪስታን በበኩሏ በርካታ ጊዜያት ግፍ ሲፈጸም ስለምታገሳቸው፣ ይህ ግን በሀገሩ ሉዓላዊነት በዜጎች ላይ የተቃጣ በመሆኑ ምላሽ እንደምትሰጥ አስታውቃለች። ትናንት ምሽት የህንድ ጦር ኃይሎች በፓኪስታን ሰላማዊ ግዛት ውስጥ በሚገኙ በርካታ ቦታዎች ላይ የተቀናጀ የሚሳኤልና የድሮን ጥቃት መፈጸሙ የሚታወቅ ሲሆን በተለይ የአሸባሪ ቡድኖች የታጠቁ ካምፖቻቸው አሉ በሚል ሰበብ ሆን ተብለው ሰላማዊ ሰዎች ኢላማ አድርገዋል። በዚህም ንጹሐን ዜጎች ገድሏል፣ መስጊዶችን ጨምሮ የሲቪል መሰረተ ልማቶችን አውድሟል። ሌላው ቀርቶ የህንድ ጥቃት የጎልፍ ሀገራትን የንግድ የአየር መንገዶችን ሳይቀር ከባድ ስጋት በመፍጠሩ በሺዎች የሚቆጠሩ በሲቪል አይሮፕላን ተሳፋሪዎች ህይወት አደጋ ላይ ጥሏል። ይሁንና የብሔራዊ ደህንነት ኮሚቴው ዘንድ ለዓለም አቀፍ ደንቦችና ህጎች በመጣስ ምክንያት ተጠያቂ እንድትሆን ለዓለም አቀፉ ማህበረሰብ ጠይቋል። በዚህ በምሽት በተፈጸመ ጥቃት በፓኪስታን ግዛት በህንድ የአየር ጥቃት 26 ንጹሃን ዜጎች ሲገደሉ 47 ደግሞ ቆስለዋል። በአየር ድብደባው በርካታ መስጊዶች ፈርሰዋል ሲል የፓኪስታን ኮማንድ ፖስት ገልጿል። በፓኪስታን በኩል ስድስት የህንድ ወታደራዊ ተዋጊ ጀቶች በጥይት ተመተው ስለ መውደቃቸውና እንዲሁም አንድ የህንድ ኮማንዶ ፖስት ጦር ወድሟል ብሏል። ይህ በእንዲህ እንዳለ ፓኪስታን ለህንድ ወሳኝ ምላሽ ሰጥታለች።

በንግግራቸውም ፓኪስታን በህንድ ለተነሳው ለዚህ የጦርነት እርምጃ ቆራጥ ምላሽ የመስጠት መብት አላት፣ እናም በእኛ በኩል ወሳኝ ምላሽ በሚገባ ሰጥተናል ሲል የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ ተናግሯል። አክሎም ህንድ በአምስት የፓኪስታን ሰፈሮች ላይ የፈሪ ጥቃቶች መፈጸሟን ጠቁመዋል። አገሪቱ በሙሉ ከፓኪስታን ጦር ኃይሎች ጀርባ ያለውና የመላው የፓኪስታን ህዝብ ሞራልና መንፈስ ከፍ ያለ ነው ብሏል። አያይዘውም የፓኪስታን ህዝብና ሰራዊት ጠላትን እንዴት መዋጋት እንዳለባቸው ያውቃሉ ጠላት እኩይ አላማዎችን እንዲያሳካ በፍጹም አንፈቅድም በማለት አስታውቋል። በመጨረሻም በሁለቱ አገራት መካከል የተቀሰቀሰውን ውጥረት ተከትሎ አለም አቀፉ ማህበረሰብ ወደ ከፋ ቀውሶች መባባስ ከባድ ደረጃ እንዳይሻገርና አልፎ ተርፎም የኒውክሌር ጦር መሳሪያ ያካተተ ሁሉን አቀፍ ጦርነት ሊያመጠ ይችላል በሚል ስጋት ሀገራቱ ራሳቸውን እንዲቆጣጠሩ በመጠየቅ ላይ ነው። የዓለም አይኖች በደቡብ እስያ ላይ ናቸው። የፓኪስታን ጦር የተቃጣበትን ጥቃት በመመከት በካሽሚር በኩል ያለውን የህንድ ድንበር ጥሶ ገብቷል። አለም ላይ ያሉት ቀዳሚ ቀዳሚ ሀገሮች እስራኤልን ጨምሮ የህንድን ጦር በመደገፍ መግለጫ አውጥተዋል። ህንድ በከፈተችው ጦርነት 26 ንጹሃን በመግደል ሶስት መስጅዶችን በከባድ መሳሪያ አውድማለች። ለዚህ ተመሳሳይ አጸፋ ፓኪስታን ስድስት የህንድ ጦር ጀቶች ከመነሻቸው በማውደም አለምን ጉድ ማስፈላው ይታወቃል። አሁንም ውጥረቱ እንደቀጠለ ቢሆንም እስልምናን ለማጥፋት ከምንም ጋር መተባበር የሚመርጡት ምዕራባውያን ኢስላም ጠሎች ጥጃ አምላኪዋንና የሰው ግዛት ገብታ ሉአላዊነት ደፋሪዋን ህንድን ደግፈዋል። ሆኖም የፓኪስታን ጦር አሳፍሯቸዋል። ካሽሚር የተለያዩ ማህበረሰቦች የሚኖርባት የሂማሊያ ተራራ አካባቢ ስትሆን ባሏት ውብ ሐይቆች፣ አረንጓዴ መስኮችና ጫፋቸው በበረዶ በተሸፈኑ ተራሮች ትታወቃለች። በአውሮፓውያኑ 1947 ህንድና ፓኪስታን ከብሪታንያ ነፃነታቸውን ከማግኘታቸው በፊት ጭምር የካሽሚር አካባቢ በጣሙን አወዛጋቢ ነበር። የህንድና የፓኪስታን መለየት በደነገገው የህንድ ነጻነት አዋጅ መሰረት ብዙሀኑን ነዋሪዎች ሙስሊሞች የሆኑባት ካሽሚር ከሁለቱ ሀገራት ወደ አንዳቸው የመቀላቀል መብት ተሰጥቷት ነበር። የአካባቢው አስተዳደር የነበረው ሃሪ ሲንግ በመጀመሪያ ላይ ካሽሚር ራሷን የቻለች ነጻ እንድትሆን ፍላጎት የነበረው ቢሆንም ከፓኪስታን ጎሳዎች የሚፈጸምባቸውን ወረራ ለመከላከል ለምትሰጣቸው ድጋፍ የካሽሚር መሪ በአውሮፓውያኑ ጥቅምት 1947 ከህንድ ጋር ለመቀላቀል ወሰኑ። ከዚያም በሁለቱ አገራት መካከል ጦርነቱ ተቀስቅሶ ህንድ የተባበሩት መንግስታት ጣልቃ እንዲገባ ጠየቀች። የመንግስታቱ ድርጅትም ካሽሚር ከህንድ ወይም ከፓኪስታን ጋር መቀላቀል ትፈልግ እንደሆነ ህዝበ ውሳኔ እንዲካሄድ ሀሳብ አቀረበ። ነገር ግን ህዝበ ውሳኔው ከመካሄዱ በፊት ሁለቱ ሀገራት ካሽሚርን ከሰራዊቶቻቸው እንቅስቃሴ ነጻ ለማድረግ ከስምምነት መድረስ ሳይችሉ ቀሩ። በሐምሌ 1949 ህንድና ፓኪስታን በተባበሩት መንግስታት በቀረበው የውሳኔ ሀሳብ መሰረት የተኩስ አቁም የሚያደርጉበት ስምምነት በመፈረማቸው ካሽሚር ለሁለት ተከፈለች። በህንድና በፓኪስታን መካከል በካሽሚር ምክንያት ሁለተኛው ዙር ጦርነት በአውሮፓውያኑ 1965 ተካሄደ። ከዚያም በ1999 ህንድ ለአጭር ጊዜ የቆየ ነገር ግን መራራ ግጭት በፓኪስታን ከሚደገፉ የካሽሚር ኃይሎች ጋር አደረገች። በዚያ ወቅት ህንድና ፓኪስታን ኒክሌር የታጠቁ አገራት መሆናቸው ይፋ ሆኖ ነበር። በአሁኑ ጊዜም አገራቱ የካሽሚር ግዛትን ሙሉ ለሙሉ የራሳቸው እንደሆነ ቢገልጹም የሚቆጣጠሩት ግን ከፊሉን የግዛቲቱ ክፍል ነው። በሌላ በኩል ደግሞ በለንደን የሚገኝ የእስራኤል ኤምባሲ የሽብር ድርጊት ኢላማ በማድረግ የተጠረጠሩ ሰዎች ተያዙ። በለንደን በሚገኘው የእስራኤል ኤምባሲ ላይ የሽብር ድርጊት ለመፈጸም በመዘጋጀት የተጠረጠሩ አምስት ኢራናውያን በቁጥጥር ስር እንደዋሉ ቢቢሲ አረጋገጠ። ፖሊስ ኦፕሬሽኑን የተመለከተ ምክንያቶች በመጥቀስ በኪንግስተን የሚገኘው ኤምባሲ ኢላማ እንደነበረ ስለመጠርጠሩ በታይምስ የወጣው ዘገባ እስካሁን አላረጋገጠም። ይሁን እንጂ ቢቢሲ ዘገባው ትክክል እንደሆነ ተረድቷል። የሜትሮፖሊታን ፖሊስ ጸረ ሽብር ኃላፊ የሆኑት ኮማንደር ዶሚኒክ መርፊ ስለ ድርጊቱ የሚደረገው ምርመራ በፍጥነት እየሄደ ያለ መሆኑን ገልጿል። ፖሊስ በጉዳዩ ላይ ተጨማሪ ዝርዝር መረጃዎችን እንዲያቀርብ ያስገደዱት ጉልህ ኦፕሬሽናል ምክንያቶች መኖራቸውን ተናግሯል። የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አርጊቺ በኤክስ ገጻቸው ባሰፈሩት መልእክት ኢራን በድርጊቱ ላይ ማንኛውም አይነት ተሳትፎ በፍጹም እንደምትቃወም ገልጿል። ሀገራቸው በምርመራው ላይም ለማገዝ ዝግጁ መሆናን ተከክሏል በቁጥጥር ስር የዋሉት ሁለት የ29 ዓመት እንዲሁም የ40 24 ና 46 ዓመት ወንዶች ቅዳሜ ዕለት የተያዙት አንድ የተወሰነ ቀጽረን ኢላማ አድርጓል በሚል እንደሆነ ፖሊስ ገልጿል። ግለሰቦች በቁጥጥር ስር የዋሉት በስዊድን ምዕራብ ለንደን፣ ስቶክፖርት፣ ሮችዴል ና ማንቸስተር አካባቢዎች ነው። በቁጥጥር ስር ከዋሉት ውስጥ አራቱ በሽብር ድርጊት የሚደረግባቸው ምርመራ ቀጥሏል። በፖሊስና በወንጀል ማስረጃነት የተያዘ አምስተኛው ሰው ደግሞ ግንቦት ወር ውስጥ የተቆረጠለት ቀን እስከሚደርስ በዋስ ወጥቷል። የፖሊስ መኮንኖች በሚያደርጉት ምርመራ መሰረት በግሬተር ማንቸስተር ለንደንና ስዊድን አካባቢዎች ፍተሻዎችን አካሂደዋል። የቪዲዮ ቀረጻዎች የታጠቁ ፖሊሶች አንድን ሰው በሮችዴል ከሚገኝ ቤት ሲወስዱ፣ በስዊድን ደግሞ ክንዱ ላይ የፕላስቲክ ከረጢቶች የታሰሩበት ሌላ ሰው መንገድ ላይ እየተጎተተ ሲወሰድ አሳይተዋል። ኮማንደር መርፊ በተቻለ ፍጥነት ተጨማሪ ዝርዝር መረጃዎችን ለማጋራት የምንችልበትን መንገድ እንመለከታለን። እስከዚያው ድረስ ህዝቡ ንቁ ሆኖ እንዲጠብቅ እንጠይቃለን ብሏል። የሀገር ውስጥ ሚኒስቴር ዳን ጃርቪስ ማክሰኞ ዕለት በዩናይትድ ኪንግደም ፓርላማ የታችኛው ምክር ቤት ባደረጉት ንግግር በመቶዎች የሚቆጠሩ የፖሊስ መኮንኖች በሀገሪቱ በሚገኙ የተለያዩ ቦታዎች ላይ የፎረኒስክ ምርመራ እያደረጉ መሆኑን ገልጿል። ፖሊስ ያካሄደው ስር በቅርብ ጊዜያት ውስጥ ከታዩ ትልቅ የሚባሉት የጸረ መንግስት ስጋትና ጸረ ሽብር ድርጊቶች መካከል እንደሆነ ተናግሯል።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 ቴሌቪዥን ይዘንላችሁ እንቀርባለን። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የሎል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸር ቆዩ።